አጋሮቻችንን ከልብ አመሰግናለሁ። የሁሉ ምርጫ የሆነው አቢሲኒያ ባንክ ከሀገር ክለቦች አልፎ ድንበር ዘለል ተጽዕኖ በማሳደር የሌሎች አፍሪካ ክለቦችና ብሔራዊ ቡድኖችን ትጥቅ የሚያቀርበው ዋናው፣ ለሩብ ክፍለ ዘመን በትጋት ለ24 ሰዓት ዓላማውን ሕሙማንን መርዳት ያደረገው ተክለ ሃይማኖት ጠቅላላ ሆስፒታል፣ እንዲሁም ክፍያን በቀላሉ የሚላቸው ኤትስዊች የዚህ ፕሮግራም ፕላቲኒየም ስፖንሰሮች ናቸው። ምስጋና ይላቅ ያለ ነው። ሌሎቹንም አጋሮቻችን እንደዚሁ አመሰግናለሁ። እያደመጣችሁ የምትገኙት ብስራት ስፖርት ነው በብስራት ኤፍኤም አንድ መቶ አንድ ነጥብ አንድ የሬዲዮ ሞገድ እንዲሁም በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል በቀጥታ የተጫዋቾች ዝውውር ጉዳይ መንደሩ ሁሉ ደርቷል። በዝውውር የገበያው ሁኔታ ሞቅ ያለ ይመስላል። ኬፓ አሪዛ ባላጋ እና ቤንጃሚን ሼሽኮ ወደ አርሰናል የሚያደርጉት ዝውውራውን የአንድ እርምጃ ጉዳይ ብቻ የቀረው ይመስላል። ከዛ በፊት ግን አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ ጋር እንደሚለያይ መረጋገጡን ፋብሪዚዮ ሮማኖ ነግሮናል። ረያን አይት ኑሪ የማንቸስተር ሲቲን ሜዲካል በማለፉ ኦፊሻሊ በዚህ ሳምንት ማጠናቀቂያ ማንቸስተር ሲቲን በ31.2 ሚሊዮን ፓውንድ ቀጥተኛ ክፍያና በአምስት ሚሊዮን ፓውንድ እንደ ውጤታማነቱ በሚጨመር ዋጋ ዝውውሩን ያጠናቅቃል። ቶተንሃም ቅድም እንዳልኳችሁ ቶማስ ፍራንክን ለማስፈረም በጣም ቀርቧል። እንግዲህ የተጫዋቾች አሰልጣኞች ዝውውር ሹምሽር የበረታበት ሰዓት ላይ እንገኛለን፣ አሁን ማለት ነው። ግን ወደ አርሰናል ይህንን ቡድን አጠናክሮ ለአዲሱ የውድድር ዘመን ደግሞ በዋንጫ አሸናፊነት የሚያጠናቀቁበትን ሲዝን ለመጀመር ሚኬል አርቴታ እዛው ረፍት ቦታው ላይ ሆኑ እና አንድሪያ ቤርታ ደግሞ በውድድር ዘመኑ በአመቱ ልበላችሁ በጣም በተለይ በሚሆኑበት በዚህ ሰዓት ላይ በእነዚህ ተጫዋቾች ዝውውር ላይ እየሰሩ ይገኛሉ። የሼሽኮ ዝውውር በቀጣዮቹ ጥቂት ቀናት ተጠናቀቀ በሚል የምንሰማው ዜና ይመስላል። ቤንያሚን ሴስኮ በአርሰናል ይፈለጋል የሚለው ዜና አሁን አሮጌ ዜና ነው። ሴስኮ ወደ አርሰናል እንዲዘዋወር ድርድር ተጀመረ የሚለውም አዲስ ዜና ሊሆን ይችላል። ግን ሴስኮ ወደ አርሰናል እንዲዘዋወር የተጀመረው ድርድር ወደ መፈጸሙ እየተቃረበ ነው የሚለው ግን ትኩስ ዜና ነው። ይህንም መረጃ ያረጋገጠልን ያው ፋብሪዚዮ ሮማኖ ስለሆነ ከእርሱ መነሻነት ሁልጊዜም በዝውውር ላይ እንግዲህ ቃሉ ጠባይ ልምስ ተብሎ የሚታሰብ ዘጋቢ ስለሆነ እውነትነቱ በዛ ልክ የተረጋገጠ ነው። አሁን ብዥታ ሁሉ ግልጽ ሆነዋል ማለት ነው። ቪክቶር ጊዮኮሬሽ ለነ ማንቸስተር ዩናይትድ የተተወ አማራጭ ነው የሚመስለው ዘንድሮ በሁሉም ውድድሮች ላይ 21 ጎሎች አስቆጥሮ 6 አሲስት ያስመዘገበው ሜትር ከ89 ዘለግ ብሎ የሚረዝመው ሴስኮ ከአርሰናል ጋር ድርድሩን ጀምሮ ድርድሩም ወደፊት ተራምዷል። እንግዲህ ይሄ ተጫዋች ከላይፕዚሽ ወደ አርሰናል መዘዋወርን እንደሚፈልግ ለጀርመኑ ክለብ የማሳወቁ ጉዳይ ሌላ ተጨማሪ ዝውውሩን የማጠናቀቂያ አንድ ምክንያት ተደርጎ ይወሰዳል። ትራንስፈር ማርክት እንግዲህ 70 ሚሊዮን ዩሮ ወይም 58 ሚሊዮን ፓውንድ ዋጋ የገበያ ዋጋ አለው የሚለው ይኸው ተጫዋች አርሰናሎችም በዚሁ ተመሳሳይ ዋጋ ነው አቅርቡ ተብለው እየተደራደሩ የሚገኙት። አሁን መድፈኞቹ ኮስተር ያለ ድርድር ይዘዋል። ላይፕዚግ ግን ቢሆን ለመሸጥ ይፈልጋል። ምክንያቱም ቻምፒየንስ ሊግን አጥቷል። ዘንድሮ 12 12ኛ ደረጃ ስላጠናቀቀ ለሚቀጥል የውድድር ዘመን የቻምፒየንስ ሊግ ገቢ የለም። ያንን የገቢ ጉድለት ደግሞ በተጫዋች ሽያጭ ለመሙላት ከፈለገ ቀዳሚ አሴቱ ሸጦ ጥሪት የሚቋጥርበት ሴስኮ ነው። መድፈኞቹ ቀጣዩን አርሊንግ ሃላንድን ሳናገኝ አንቀርም የሚል እምነት አላቸው። ይሄ እንደዚ የተባለው ከተጫዋቹ ፊዚካል ፕሮፋይል እና ጎል ከማስቆጠር የማይዋዥቅ ብቃቱ ጋር አስተያየተውት ነው። ቁመታቸው እኩል ነው ከሃላንድ ጋር እና በጨዋታ ባህሪ ካያችሁትም ሴስኮ ታርጌት ማን ነገር ፍጹም ቅጣት ምሳጥን ውስጥ ያገኛቸውን እድሎች ማስቆጠር የሚችል እንደ አስፈላጊነቱ ኳስን በሜዳ ላይኛው ክፍል ደግሞ ይዞ ቆይቶ በመልሶ ማጥቃት በፈጣን እንቅስቃሴ ወቅት ሌሎች ተጫዋቾች ጓደኞቹ ቦታ እስኪይዙለት ድረስ ሆልድ አድርጎ ማቆየት የሚችል አይነት ተጫዋች ነው። ለረጃጅም ኳሶች ከተከላካዮችም ከክንፍ ተጫዋቾችም ከፉልባኮችም የሚጣሉ ረጃጅም ኳሶችን ለመቀበል ዝግጁ የሆነ የተሰጠ ፕሮፋይል ያለውም ነው። አርሰናል እንደምታውቁት ለክሮሶች እና ለቆሙ ኳሶች ማጥቃት የሚሰጠው ትኩረት ለየት ያለ ስለሆነ ክሮሶችንና ከቆሙ ኳሶች የሚነሱ እድሎችን በመጠቀምን ሴስኮ እንደዚሁ ተመስጋኝ ነው። ከተሳካለት ከሃቨርት ይልቅ በፊት አጥቂ ቦታ ላይ አርሰናል አፕግሬድ ያደርጋል ማለት ነው፣ ከተሳካለት። ይሄን አስምሩበት፣ ተጫዋች ባለው የተሰጠው ፕሮፋይል ብቻ ሁሉ ነገር ይሳካለታል ብላችሁ እንዳታምኑ። የሚያጋጥመው ነገር አይታወቅም፣ ብዙ ነው። የተጫዋች ብቃት የሚሰምርበት ብቃት የታሰበውን ያህል የማይሆንበት ምክንያት አንድ ብቻ አይደለም፣ ብዙ ነው። ከጀርመን ቡንደስሊጋ ወደ ፕሪሚየር ሊግ ይመጣል። የእንግሊዝ እግር ኳስን ለመጀመሪያ ጊዜ ሊሞክር ነው እና አስደናቂ ውጤታማነት ሊኖረው ይችላል። የዛን ያህል ደግሞ ውድቀትም ሊኖር ይችላል፣ ላይሳካለትም ይችላል። እና ይህን መገመት የሚቻለው ካለው ብቃት ያለውን ብቃት ተንትኖ ወደ ፕሪሚየር ሊጉ አርሰናል መጥቶ ከዚህ የጨዋታ ሞዴል ጋር እንዴት እንዴት ሊስማማ ይችላል በሚለው ትንታኔ መደምደሚያ ላይ ሲደረስ ነው። በቃ ያዋጣል ከተባለ በተለያዩ መመዘኛዎች ታይቶ በቃ ይመጣል። ከዛ ውጭ ግን ነቢይ መሆን ያስፈልጋል፣ ልዩ ተሰጥኦ ያስፈልጋል። ተጫዋች ይሳካለታል አይሳካለትም የሚለው ጆዜ ሞሪ እንዳሉት ነው። እግር ኳስ ተጫዋች ሀብሀብ ነው፣ ቆርጠ ካልቀመስከው በስተቀር አይታወቅም እንዳሉት። በአዲሱ አሰልጣኝ ስር አሁን በአዲሱ አሰልጣኝ ስላችሁ ሚኬል አርቴታ አዲስ አሰልጣኝ ነው የሚሆንለት፣ ዝውውሩን ካጠናቀቀ አይደል። በአርቴታ እና በሴስኮ መካከል የሚኖረው ግንኙነት ምን ሊመስል ይችላል? የአለቃና የምንዝር ጉዳይ ነው፣ የአሰልጣኝና የተጫዋቹ ነገር። ነገር ግን የባህሪ ያለመግባባት ሊኖር ይችላሉ ወይ ምናምን፣ እነዚህ የሚታዩ ነገሮች ናቸው። እንግዲህ ብዙ ጊዜ የተጫዋቹ ፕሮፌሽናል ሕይወትም ሳይቀር ይጠናል እንዲህ ባለው ዝውውር ከሜዳ ውጭ ያለው ህይወት መረጃዎች እዚህ ውስጥ ለምዘና ይጠቅማሉ። የሚዲያ መረጃዎች፣ የሚዲያ ዘገባዎች፣ መልበሻ ቤት በጠዋጭ ከሆነ ተጫዋች ዋጋው ይቀንሳል። ብዙም አይፈለግም በአሰልጣኞች ችሎታ ቢኖረው ዋጋው ሊቀንስ ይችላል እና ብዙ ምክንያቶችን መጥቀስ ይቻላል። ተሰጥኦ ስላለው ብቻ መቶ ይሳካለታል ማለት አይደለም። እናም ደግሞ እነዚህ ምክንያቶች አሉ ተብሎ ደግሞ አይ አይሳካለትም ማለትም አይቻልም። እሱን እንቶ ሲመጣ እናየዋለን፣ ግን አሁን ወረቀት ላይ ባለው መረጃ ወረቀት ላይ ባለው አወሳሰን ካየነው ከተሳካለት ሴሽኮ አርሰናል በዘጠኝ ቁጥር ቦታ ላይ ከሃቨርትስ ይልቅ አፕግሬድ አድርጓል የሚያስብል ነው። ለምሳሌ ሃቨርትስን የአርሰናል ደጋፊዎች ሁሉ በአንድ ነገር ያሙታል፣ እኔም ጭምር እኔም ማለት እንደ ተመልካች ሀቨርስ በጣም ዝግ ይልብኛል። አንድ ዘጠኝ ቁጥር ወይም ሐሰተኛ ዘጠኝ ቁጥር አንድ ሴንተር ፎርወርድ ሊኖረው የሚገባው ፍጥነት የለውም። በውሳኔዎች ላይ ዝግ ይላል። በአካላዊ እንቅስቃሴ ላይ ፍጥነቱ የሚጠበቀውን ያህል አይደለም፣ የሚፈለገውን ያህል አይደለም። አርሰናል ሴሽኮን ካስፈረመ ግን አውት ኤንድ አውት እምንለው የተነጣይ ዘጠኝ ቁጥር አጥቂ ሳጥን ውስጥ የሚጫወት ታርጌት ማን ማግኘቱ ብቻ ሳይሆን ፈጣን አጥቂም አግኝቷል ያስብላል። ለምሳሌ በጀርመን ቡንደስሊጋ ከፍተኛው የሼሽኮ የፍጥነት እንቅስቃሴ በተለካበት ሞመንት 35.69 ኪሎ ሜትር በሰዓት ሮጧል። እንግዲህ አንድ ተጫዋች በቶፕ ስፒድ በምንለው ነው እዚህ ጋር የሚለካው እንጂ በእያንዳንዱ ሶምሶማና እርምጃ ይህን ያህል ሊሮጥ አይችልም። ግን እነዚህ በሃይ ኢንቴንሲቲ ራን በምንለው ተጫዋቹ የመጨረሻ አቅሙን አውጥቶ በሚሮጥበት ጊዜ ያለው በጨዋታ እንቅስቃሴ መካከል የሚለካው ያ ከፍተኛው ፍጥነትን ከወሰድን ሴስኮ ወደ 36 ኪሎ ሜትር በሰዓት ገደማ የሮጠባቸው አጋጣሚዎች አሉ። ይሄ ደግሞ በጀርመን ቡንደስ ሊጋ ከተመዘገቡት 492 ተጫዋቾች በፍጥነቱ 26ኛ ደረጃ ላይ ተቀምጠዋል ይለናል ኦፕታ። የሃቨርስን ፍጥነት በዚህ ረገድ ካያችሁት፣ ከፍተኛው ፍጥነት 20425 ላይ የተመዘገበው 334 ኪሎ ሜትር በሰዓት 3342፣ ከ574 የፕሪምየር ሊግ ተጫዋቾች ሁለት መቶ አስራ ሁለተኛ ደረጃ ላይ ነው የሚቀመጠው። እንግዲህ ፍጥነትና ጉልበትን በእጅጉ በሚፈልገው የእንግሊዝ ፕሪሚየር ሊግ ላይ እንደዚህ ያለው ፈጣን አጥቂ በጣም ይፈለጋል፣ አስፈላጊ ነውና አርሰናል ሼሽኮን ማስፈረም ከቻለ ከሃቨርስ ይልቅ በዛ በፊት መስመር አጥቂ ቦታ ላይ ፍጥነት ይጨምራል የሚባለው ለዚህ ፍጥነት አንዱ የውጤት ምክንያት ነው። አንዱ ነው ያልኩት። ሁሉንም አይጠቀልልም፣ ግን አንዱ ተጨማሪ ምክንያት ነው። በአርሰናል ስብስብ ውስጥ አሁን እንደ ኦፕታ ማብራሪያ፣ እንደ ኦፕታ ዳታ ከፍተኛው ፍጥነት ያስመዘገበው ተጫዋች ጋብርኤል ማርቲኔሊ ነው። እርሱም ቢሆን 35.7 ኪሎ ሜትር በሰዓት ነው። 35.7 የሼሽኮ ስንታልኳችሁ 35.69፣ ያው እኮ ነው ኦልሞስት ያው ነው። ነገር ግን ማርቲኔሊ ሴንተር ፎርወርድ አይደለም፣ የፊት አጥቂ የምንለው አይደለም። ማርቲኔሊ የክንፍ ተጫዋች፣ የክንፍ ተጫዋቾች የበለጠ ፍጥነት ያስፈልጋቸዋል። ተገዳዳሪዎቻቸውን ጥሎ ለማለፍ ከተከላካይ በስተጀርባ ደጋግመው የመግባት ኃላፊነት ስላለባቸው ሌሎቹንም የማጥቃት እድል ጎል የማስቆጠር እድል እንዲያገኙ ሀላፊነታቸው ከፍ ያለ ስለሆነ በክንፍ በኩል የሚሰለፉ ተጫዋቾች ፍጥነት ከሴንተር ፎርወርዶች ሲልቅ እናያለን ብዙ ጊዜ እንደዛም ሆኖ ግን የማርቲኔሊ ፍጥነትና የሸሽኮ ፍጥነት አንድ አይነት ነው የነጥብ ምናምን ኪሎ የሜትሮች ልዩነት ካልሆነ በስተቀር ስለዚህ እንደ አይነት ፈጣን ተጫዋች ደግሞ ከፊትህ ካለ ከፊት የምታሰልፍ ከሆነ እስቲ ማርቲኔሊም እንዳለ ይቀጥላል እንበል፣ በግራ በኩል መቼም አርሰናል አንድ ጥሩ ተጫዋች ማግኘት ከቻለ እንደ ዘገባዎች ከሆነ መቼም የአርሰናል ደጋፊ ሮድሪጎን ካገኛችሁ ጮቤ መርገጥ አለባችሁ። ሮድሪጎ ከሪያል ማድሪድ ወደ አርሰናል የሚመጣ ከሆነ እሱ ደግሞ ፍጥነቱንም ተሰጠውንም አጨራረሱንም ልምዱንም ዋንጫ ማሸነፍ ኤክስፒሪየንሱ ሁሉም ነገር ነው ይዞ የሚመጣ እድሜውም ጥሩ ነው። እሱም በግራ በኩል መሰለፍ ይፈልጋል። መቼም በቀኝ ቡካዮ ሳካን እንዲያስቀምጥ ሚኬል አርቴታ ያመጧል ተብሎ አይታሰብ። ወሬዎች አሉ፣ ለአርሰናል ደጋፊዎች ልብ የሚያሞቅ ነው። ይሄ ግን በደንብ ምክንያቶችም ምክንያቶችም አሉ። ከሪያል ማድሪድ መውጣት የሚፈልግባቸው ምክንያቶችም በርከት ያሉ ስለሆነ አይሆንም ማለት አይቻልም። ግን ፈላጊው አርሰናል ብቻ አይደለም እና በዝውውር ገበያው ላይ ተጫራቾቹ ምን ያህል ያገኙታል፣ ምን ያህል ይጫረታሉ፣ እሱ የምናየው ነው። ግን እዚህ ጋ ማየት የሚያስፈልገን ጉዳይ፣ እሱን ጊዜው ሲደርስ እናወራበታለን። ፈጣን የክንፍ ተጫዋች፣ ፈጣን የፊት መስመር ተጫዋች ካለ አርሰናል በመልሶ ማጥቃት ምን አይነት ቡድን ሊሆን እንደሚችል አስቡት። ፈጥኖ ከተከላካዮች ጀርባ ገብቶ ሽግግሩን የሚያሳልጥ ሂደቱን የሚያጠናቅቅ አይነት ተጫዋች ካለ አርሰናል የበለጠ ወደ ፋስት ብሬክ ክለብ ቡድንነት ሊቀየር ሁሉ ይችላል። ወደ የበለጠ በዚህ በኩል በመልሶ ማጥቃት እንቅስቃሴ ያስቆጠራቸውን ጎሎች ካያችሁ በሚኬል አርቴታ ስል እያደር እየጨመረ መጥቷል። ሁለት ሺህ ሃያ አንድ ላይ አንድ ጎል ነበር በአንድ ሲዝን ያገባው። በቀጣዩ ሲዝን ስድስት አደረገው 2022/23 ላይ አራት ጎል ነበር በመልሶ ማጥቃት ያስቆጠረው። አምና በ2324 ሰባት ጎሎችን አርሰናል ያገኘው ከዚሁ መልሶ ማጥቃት ፈጣን እንቅስቃሴ ነው። ዘንድሮ አሁን በተጠናቀቀው ሲዝን 2024/25 ደግሞ በዚሁ መልሶ ማጥቃት ዘጠኝ ጎሎችን አስቆጥሯል። የበለጠ በመልሶ ማጥቃት የሚያስቆጥራቸው ጎሎች በዝተዋል ማለት ነው ዘንድሮ እርግጥ ሚኬል አርቴታ መከላከል ላይ ጥንቃቄ ስለጨመረ ቡድኑ ከአምናው ይልቅ ወደኋላ ሰብሰብ ብሎ የሚጫወት ስለሆነ የመልሶ ማጥቃት እድሎቹ ሊበረክቱ እንደቻሉ ነው የምንረዳው። 2023 24 አምና ማለት ነው። ከዛ ጀምሮ አርሰናል በአጠቃላይ ወደ 16 የመልሶ ማጥቃት ጎሎችን አስቆጥሯል ማለት ነው። ይቅርታ አድማጮች፣ አርሰናል ላይፕዚግን ማለት ነው። አርቢ ላይብዚሽ፣ ቆይ ነገሮችን ስገጣጥም ነው። በቡንደስሊጋ ከ2023 ካለፈው የውድድር ዘመን መጀመሪያ አንስቶ በሁለቱ ሲዝኖች 17 17 16 17 የመልሶ ማጥቃት ጎሎች ያስቆጠረ ቡድን ነው። የዛ ቡድን ጎል አስቆጣሪ ነው ሴስኮ። መልሶ ማጥቃት በሚጫወት በካውንተር አታክ ለሚጫወት ቡድን የሚመች አይነት ፍጥነትና አጨራረስ ያለው አጥቂ ነው። አያችሁ። ላይፕዚሽ በዚህ በኩል በትራንዚሽን ጎሎችን እንዲያስቆጥር ይረዳዋል። የትራንዚሽን ቡድንም ሆኖ የበለጠ ይታያል። አርሰናል ደግሞ እያደር የትራንዚሽን ጎል የማስቆጠር ባህሪው እየጨመረ መጥቷል እና ተገጣጥመዋል፣ እዚህ ጋር ለዚህ ነው ሴስኮ መጥቶ አሁን በአርሰናል ፊት መስመር ላይ ቢገባ ቢሰለፍ አብሮ ከአጫዋቱ ጋር ሊዛመድ ይችላል ተብሎ የሚጠበቀው። በሁለቱ ሲዝኖች በቡንደስሊጋ ሸሽኮ አምስት የመልሶ ማጥቃት ጎሎችንም ያስቆጠረ ተጫዋች ነው። በዚህ በኩል እነ ኦማር ማርሙሽ ወደ ሲቲ የመጣው የፍራንክፈርቱ ተጫዋች የነበረውና፣ ሎይስ ኦፔንዳ የአርቢ ላይብዚሹ ሌላው አጥቂ ናቸው። የበለጠ ያገቡ ስድስት ስድስት ጎሎች በቡንደስሊጋ በሁለት ሲዝኖች እና አምስት ጎል ያገባው ሸሽኮ ነውና እንዲህ አይነት ተጫዋች ነው አርሰናል ማምጣት የሚፈልገው ዝውውሩን ሊያጠናቅቅ እየቀረበ ያለው እንግዲህ ከጊዮ ኮሬሽ አንጻር ከልምድ አንጻር ጊዮ ኮሬሽ የተሻለ ነው። በዕድሜም በምን ተሞክሮ። ሸሽኮ ግን በአርቴታ የጨዋታ ስልት ሊገራ የሚችልባቸው አመታትም ስላሉ የዘንድሮ ብቻ ሳይሆን የመጪዎቹ ዘመንም ተጫዋች ነው በሚል ነው። ከገበያ ዋጋውም ቀጣይ አመታት ትንበያም አንጻር ወደ ኤምሬትስ እንዲመጣ የተፈለገው። እንግዲህ በአንድ ለአንድ አጋጣሚዎች ላይም ተጫዋቾችን በማለፍ በኩል በዚህ በኩልም ጥሩ ስም አለው። እንደ ዘጠኝ ቁጥር የሚያስገርመው ግን የምት ፍጥነቱ ነው። ኧረ እዚህ ጋማ ይሄን ነገር ሳላነሳላችኋ ማለፍ የለብኝም። የምት ፍጥነቱ፣ ወደ ጎል የሚመታቸው ሹቶች ጉልበት አላቸው። ያው ባለፈው አንድ ፕሮግራም ላይ ጠቆም አድርጌያለሁ በቪዲዮ ፕሮግራሜ ላይ። በአርሰናል ውስጥ እንደዚህ ያለ ጥብቅ ምት የሚመታ የጎል ሞካሪ የለም በዚህ ልክ የሴስኮ በጃንዋሪ ወር ላይ ባለፈው ኦፕታ እንደሚለው ከቬርደር ብሬመን ጋር በነበረው ጨዋታ ከ23 ሜትር ያስቆጠረው አንድ ኳስ አለ። የዛ ኳስ ማክሲመም ፍጥነት 126.43 ኪሎ ሜትር በሰዓት ነው የሄደው። በቀኝ እግሩ ነው ጥብቅ አድርጎ የመታው ከ23 ሜትር። ይሄ እንግዲህ ለአርሰናል ፊት መስመር አንፕሬዲክታብሊቲ ወይም አለመገመትን ይሰጣል። በማንኛውም ሰዓት ከርቀት ቀጥታ መጥቶ በዚህ ፍጥነት ማስቆጠር የሚችል ተጫዋች አገኘ ማለት ነው። 126 ኪሎ ሜትር 126.4 ኪሎ ሜትር በሰዓት ነው እየበረረ ሄደው ኳሱ። ይሄ ደግሞ አንድ አጋጣሚ ብቻ አይደለም፣ ሌሎች አጋጣሚዎች ላይም ተመሳሳይ ፍጥነቶች ተቆጥረዋል። እና ከጠባብ ከከባድ አንግልም ጎል የማስቆጠር ብቃት ስላለው እነዚህን ጠንካራ ጎኖችን ሰብስቦ ሴሽኮ ኤምሬትስ ጠቅልሎ ከገባ የሚኬል አርቴታ ቡድን ፊት መስመር ላይ የተሻለ ከፍ የሚልበትም ብቃት ያገኛል ተብሎ ነው የሚታሰበው። እና ይዘላል ልጁ እንደ ባስኬትቦል ተጫዋች ነው ዘላይነቱ ይላሉ። ይሄንንም ደግሞ ከአርሰናል የቆመ ኳስ አጠቃ ማጥቃት አጠቃቀም ጋር አያይዙት። ቴስታ በደንብ ይመታል። ለሃይቦል በአየር ላይ ለሚመጡ ኳሶች ኮንትሮል በጣም የተመቸ ነው። ቅድም እንዳልኳቸው ረጃጅም ኳሶች በሚጣሉበት ጊዜ ዝግጁ ነው ለመቀበል። ስላችሁ ያው ኮንትሮል የማድረግ ብቃቱ ነው። መሬት ለመሬት የሚመጣ ኳስ አለ ሃይቦል አለ ከላይ የሚመጣ እና በአየር ላይ ተሻግረው የሚመጡ ኳሶችን በመቆጣጠር በኩልም ያደንቁታል ስካውቲንግ ሪፖርቱን ስመለከት እና ቀልጣፋ ነው ልጅነትም አለው እና ለአርሰናል በነዚህ በእነዚህ ጥቅሞች መድፈኞቹን ደረጃ ከፍ ያደርጋል ተብሎ ነው የሚጠበቀው። እንግዲህ አርሰናል በፒኤስአር በኩል ውድ አድማጮች በዚህ ፋይናንስ ቁጥጥሩ ሂደት ላይ ምንም የሚያሳስበው ነገር የለም። ዘንድሮ እንዲያውም ከቻምፒየንስ ሊግ መቶ ሚሊዮን ገደማ አግኝቷልና የበለጠ አትርፏል የሚባልበት የሂሳብ ሪፖርት ይወጣል ተብሎ ነው የሚጠበቀው። ባለፉት ሁለት ዓመታት የአርሰናል ፕሪታክስ ወይም ቅድመ ታክስ ኪሳራ 69.8 ሚሊዮን ፓውንድ ነው። ይሄ ማለት እንግዲህ ዲፕሪሺዬሽኑ ሲቀነስ ይላሉ የመስኩ የሂሳብ ባለሙያዎች ወደ 34.6 ሚሊዮን ፓውንድ ነው ኪሳራው። በሁለት አመት አስቡት። በሶስት ዓመት አመት ነው አይደል? 105 ሚሊዮን ፓውንድ ብቻ ነው መክሰር የሚገባ ልክሰር ካልክ የሚለው ፔሳር፣ ከዛ በላይ ነው የሚያስቀጣው። እና በሶስት 3 አመቱ ካሰብ ነው በዚህ በያዝ ነው በ2024 25 የውድድር ዘመን የሂሳብ ዘመን 97 ሚሊዮን ፓውንድ ድረስ መክሰር ይችላል ማለት ነው ወጪውን ቢያበዛ እንኳን። ግን የቻምፒየንስ ሊግ ገቢ ግን አትራፊ እንጂ አክሳሪ አያደርገው። ይሄንን ካሰባችሁ እንግዲህ መቶ አምስት ሚሊዮን ፓውንድ ድረስ የመክሰር እድል ኖሮት ነው ወደ ገበያ የሚወጣው ካልን እጃቸው ይዘርጋ እንጂ አርሰናል ባለስልጣናት የፈለጉትን መግዛት ይችላሉ ማለት ነው። ይሄ የሚያሳስብ አይደለም። እና ቤንጃሚን ሸሽኮ ብቻ የሚያበቃ አይመስለኝም ይሄ ጉዳይ በዝውውሩ ላይ። ሌሎች ተጫዋቾችም ይከተላሉ። ይ ፓሪዝ አባላ ጋ ብዙም ብዙ ወጪ የሚያስወጣ አይደለም። አምስት ሚሊዮን ፓውንድ ነው የውል ማፍረሻ ሂሳቡ ከቼልሲ ጋር። ይህ ግብ ጠባቂ እንግዲህ የአርቴታ ሀገር ልጅ ነው፣ የአካባቢው ልጅ ነው። እሱም ባስክ ነው። አሪዛ ባላጋ ያኔ ከቢልባው ወደ ወደ ቼልሲ ሲመጣ 71 ነጥብ ስድስት ሚሊዮን ፓውንድ ተከፈለበት። ነገር ግን የታሰበውን ያህል ሆኖ አልዘለቀ። ለቦርንመዝ በውሰት ተሰጥቶ ነው ባለፈው የውድድር ዘመንም በ35 ጨዋታ ዘጠኝ ክሊንሺት አስመዝግቦ ያጠናቀቀውና ወደ እናት ክለቡ ቼልሲ የተመለሰ አሁን ከቼልሲ ጋር ሊለያይ የሚችልበት የውል ማፍረሻ ሂሳብ ትንሽ ስለሆነ አርሰናሎች ለተጠባባቂ ግብ ጠባቂነት አምስት ሚሊዮን ፓውንዱን ከፍለው ማስመጣቱን መርጣ የዴቪድ ራያ ተጠባባቂ ይሆናል ከፓሪዝ አባላ ጋር ተብሎ ይጠበቃል። ነርሱም ቢሆን እንደ አንዳንድ ዘገባዎች እንዲሁም አጠናቋል ስምምነቱን ይሄ የፎርማሊቲ ወረቀት ስራዎች ካልሆኑ በስተቀር ነው የሚሉት። ግን አመዛኞቹ ዘጋቢዎች ደግሞ ሊያጠናቀቅ ጫፍ ላይ ደርሰዋል ብለዋል። አሁን በመጪዎቹ የስራ ቀናት እነዚህ ሁለት ዝውውሮች ተፈጸሙ የሚለውን ዜና የምንሰማ ይመስለኛል።